ምናሱ ጨርሰናል። ሸያንቺ ግልጽ ያልሆነልኝ ነገር ስላለ ግልጽ እስኪሆን ልኝ ድረስ ምንም የሚፈሻ ነገር የለ። ሶስና ይብቃሽ እንበላት እንግዲህ። ሶስና ሶሲ ሶሲ ነው የምትባለው አይደል? ከሀይሚ ራስ ላይ ውደቂ ውደቂ ነው ውረጅ ነው የሚባለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላ። ትላንት ዛሬ ጠፍቻለሁ። እንግዲህ ሂድ ነው ታውቃላችሁ፣ ጾም ነበር ቢዚ ነን እላችኋለሁ። እንኳን አደረሳችሁ ኢድ ሙባረክ ሚነል ዓይዲን እስልምና እምነት ተከታይ እህቶች ወንድሞቼ እላችኋለሁ እንኳን አደረሳችሁ። በዚህ አጋጣሚ ኢድ ሙባረክ ብያለሁ። እንግዲህ ሀይሚና ብሩኬ ቪዲዮ ለቀ ሀይሚና ብሩኬ አይደለም፣ ሶሲ ቤት ሶስና ቤት ነው ቪዲዮ ተለቀቀው። ብዙ ነገር አረካት እያረገች ነው ማናት ሶሲ፣ ሶሲ የምትባለው ማለት ነው። ብዙ ነገር እየተናገረች ነው ብሎ እንግዲህ ብሩኬ በሽቆ ተናደዋል። እና ፕራንክ ቢሆንም ሀይሚዬን አታናድጃት ልቀቅያት እንበላት፣ ከሀይሚዬ ዞር በይ እንበላት። ነገሩ ያው ፕራንክ ነው። እርስ በእርስ ሼር እየተደራረጉ እርስ በእርስ ተራ በተራ ቪዲዮ እየለቀቁ ስለሆነ ማለት ነው። ለማደግ ነው፣ ያው ስራ ነው፣ ይስሩ እላቸዋለሁ። ብዙ ጊዜ ግን የሚን አታናድጃት፣ ሀይሚን አታናድጃት፣ ከሀይሚ ላይ ራቅ በይልን እንበላት። ያው እንግዲህ ሴት መሀል እየገቡ እየገቡ ስራ ነው ነገሩ። ግን እንደዚህ አይነት ቪዲዮ ደግሞ ያስጠላል፣ ያናዳል። በተለይ ለተመልካች ለኦዲየንሶች፣ ኦዲየንስ እነሱን የሚወዱ የነሱ ኦዲየንሶች ይናደዳል ይናደዳሉ። ልጆችና ስራ ቢሆንም እንደዚህ አይነት ቪዲዮ ባይሰራ ነው የምንለው። ግን እይታ ያለው ያው እንደዚህ አይነት ቪዲዮ ነው እና ውዶች፣ ያው ራሱ ቢዚ ነኝ። በሌላ ቪዲዮ እስከምንገናኝ ላይክ፣ ላይክ አድርጉ። ቻናሌ ሞተ ሞተ፣ ተኝቷል፣ ተኝቷል፣ ተኝቷል። እስቲ አንስነሱልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ